የቃሉን ክሎሪን የቃሉን መድኃኒት በዚህ ውሃ ላይ ጥያለሁ። ይህንን ውሃ የሚጠጣ ሰው ከትኛው አይነት ጭንጋፋ በኢየሱስ ስም ነፃ ይውጣ። ኤልሳዕ ውሃው ላይ ጨው ጥሎበታል፣ ቃልም አብቅቷል። እኔ ዛሬ ደግሞ በዚህ ውሃ ላይ የቃሉን ክሎሪን ጨምሬያለሁ፣ ጥያለሁ። በናዝሬቱ በኢየሱስ ስም እናስምታል። የትኛው ጭንጋፋ ከህይወታችሁ ላይ ተሰበር እዩ። ከጤናችሁ ላይ ተሰበር እዩ። ከኢኮኖሚያችሁ ላይ ተሰበር እዩ። ከህይወታችሁ ላይ ተሰበር እዩ። ከጤናችሁ ላይ ተሰበር እዩ። ከማይጠናችሁ ላይ ተሰበር እዩ። ከትዳራችሁ ላይ ተሰበር እዩ። ከኢኮኖሚያችሁ ላይ ተሰበር እዩ። ከታሪካችሁ ላይ ተሰበር እዩ። ከዘር ማንዘራችሁ ላይ ተሰበር እዩ። በናዝሬቱ በኢየሱስ በእምነት ይህንን ውሃ ለሚጠጣ ሰው በኢየሱስ ስም ከላው ላይ ጭንጋፋ የወደቀ ይሁን ኪሳራ የወደቀ ይሁን፣ የትኛው ዘመናት ያስቆጠረ ከርስ የተጣል ይሁን። በና አፍሪቱ በኢየሱስ ስምና ስልጣን ቃል አ ወጣው። ይህንን አሜን ብላችሁ የምትቀበሉ በዓለም ዙሪያ የምትገኙ ውሰዱት፣ ለብዙዎቻችሁ ደግሞ ሸራርቁት። ኢየሱስ ስምና ስልጣን ጭንጋፋ። ምዕራፍ አበቃ።